የህዝብ ተወካዮች ምክር ቤት በአራተኛ ዓመት የሥራ ዘመን 24ኛ መደበኛ ስብሰባው የትምህርት ሚኒስቴርን የ2017 በጀት ዓመት የዘጠኝ ወራት እቅድ አፈጻጸም ሪፖርት ገምግሟል። የትምህርት ሚኒስቴሩ ክቡር ፕሮፌሰር ብርሃኑ ነጋ በትምህርት ዘርፉ የተሠራው ሪፎርም የትምህርት ጥራቱን ለማረጋገጥ ዘርፈ ብዙ ተግባራት እየተከናወኑ መሆናቸውን ገልጸዋል። ሚኒስቴር መስሪያ ቤታችን በትምህርት ስርዓቱ የሚታየውን የትምህርት ጥራት ችግር ለመፍታት የሚያስችሉ ዋና ዋና የሪፎርም ስራዎችን በመተግበር ላይ ሲሆን የነዚህ ዋና ዋና የሪፎርም ስራዎች የዘጠኝ ወራት እቅድ አፈጻጸም እንደሚከተለው አቀርባሉ። የትምህርት ቤት ምገባ ፕሮግራም፦ ባለፉት ዓመታት በተሰሩ ስራዎች በትምህርት ሽፋን ተደራሽነትና ፍትሐዊነት የተመዘገበው ውጤት አበረታች ቢሆንም ዛሬም ድረስ የትምህርት ቤት በር ረግጠው የማያውቁ ትምህርት ጀምረው የሚያቋርጡና የሚደግሙ ተማሪዎች ቁጥር ከፍተኛ ነው። ይህንን ችግር ለመቅረፍ ከተያዙ የለውጥ ተግባራት ውስጥ አንዱ የትምህርት ቤት ምገባ ፕሮግራም በዚህ ፕሮግራም መሰረት የተማሪዎችን መድገም፣ ማቋረጥ፣ ማርፈድና መቅረትን ለመቀነስ በአገር በቀል የትምህርት ቤት ምገባ ፕሮግራም እና በአስቸኳይ ጊዜ የትምህርት ቤት ምገባ ፕሮግራም በጠቅላላው በመንግስትና በአጋር ድርጅቶች በሚሊዮኖች የሚቆጠሩ ተማሪዎች ተጠቃሚ እየሆኑ ይገኛሉ። በዚህም መሰረት በ2017 የትምህርት ዘመን ከቅድመ አንደኛ ደረጃ እስከ ስምንተኛ ክፍል ከተመዘገቡ ተማሪዎች መካከል ሚሊዮን ወይም 50 በመቶ ተማሪዎችን በትምህርት ቤት ምገባ ተጠቃሚ ለማድረግ ታቅዶ ከመንግስት፣ ከህብረተሰቡና ከአጋር ድርጅቶች በተሰበሰበ 7.8 ቢሊዮን ብር 6.3 ሚሊዮን ወይም 33.7% ተማሪዎች የምገባ ተጠቃሚ እየሆኑ ይገኛሉ። የትምህርት ቤቶችን ደረጃ ለማሻሻል ትምህርት ለትውልድ በሚል መሪ ቃል የክረምት ሀገራዊ ንቅናቄ ሥራ በማካሄድ በገንዘብ በእውቀት በጉልበትና በቁሳቁስ በአጠቃላይ በብር ሲሰላ በመጀመሪያው ዓመት 27.3 ቢሊየን እንዲሁም በ2017 ዓ.ም 54 ቢሊየን ብር በድምሩ የትምህርት ለትውልድ ንቅናቄ ከተጀመረ ጀምሮ 81.3 ቢሊየን ብር ተሰብስቧል። በአይነትና በሀብት በተሰበሰበው ሀብት 596 ቅድመ አንደኛ ደረጃ 832 አንደኛ እና መካከለኛ ደረጃ 712 የሁለተኛ ደረጃ በድምሩ 6815 አዲስ ትምህርት ቤቶች ተገንብተዋል። ፕሮፌሰር ብርሃኑ ነጋ ያቀረቡትን ሪፖርት አስመልክቶ የትምህርት ጥራትን እና ተደራሽነትን ከማረጋገጥ አኳያ የምክር ቤት አባላት ጥያቄዎችንና አስተያየቶችን አንስተዋል። ባለፉት አራት አመታት ሀገራዊ ለውጡን ተከትሎ በተለይ በአዲስ አበባ ከተማ የተጀመረው የተማሪዎች ምገባ እጅግ የሚያኮራ በመሆኑ ዓለም አቀፍ እውቅና ያስገኘም ነው። አንዳንድ ክልሎችም ይህን ተሞክሮ ወስደው ለመስራት መጀመራቸው የሚያበረታታ ነው። ከማስፋትና ከተደራሽነት አንጻር ግን አሁንም ክፍተት አለ። ከዛ አንጻር ምናልባት ይሄ የምገባ ፕሮግራም ከመማር ማስተማሩ ጋር ቅድም በሪፖርቱ በተገለጸው ልክ የትምህርት መጠነ ማቋረጥን ብሎ ማርፈድን ሊከላከልን የሚችል ጥሩ ፕሮግራም እንደመሆኑ መጠን የጎላም ድርሻ ስላለው፣ በተለይ ደግሞ ቀጣይነት እንዲኖረው እና ተደራሽ ያልሆኑ አካባቢዎችን ተደራሽ ከማድረግ አንጻር የትምህርት ሚኒስቴር ድጋፍ ከዚህ ቀደም የነበረው ምን ይመስላል? የትምህርት ቤት የሚገባ መርሃ ግብር ምናልባትም በደርግ ስርዓት ወቅት መስረት ትምህርት እንዳሸለመው አይነት ሀገራችንን በተመሳሳይ ሊያደርግ ይችላል ብዬ አስባለሁ። እና በጣም ጠቃሚ ነገር ነው። እና ያ መጎልበት አለበት፣ ተደራሽ መሆን አለበት። ምናልባትም በስፋት አሁን የሚታየው በከተሞች አካባቢ ይመስለናል። አርብቶ አደር አካባቢዎችንም ሌሎችንም አካባቢዎች ተደራሽ ቢደረግ እየተሻለ ነገር ይኖረዋል የሚል እምነት አለኝ። የቴክኖሎጂ አጠቃቀምን ለሁለተኛ ደረጃ ለማዳረስ የትምህርት ጥራትን ለማሻሻል እና በተለይም የተሟላ መሰረተ ልማት የትምህርት ግብዓቶች ያላገኙ የሀገራችን በገጠሪቷ የሚገኙ ሁለተኛ ደረጃ ትምህርት ቤቶች ለአብነት በውክልና ስራ በጉብኝት ወቅት የጅማ ዞን በዴዶ ወረዳ ደፍቀላ ሁለተኛ ደረጃ ትምህርት ቤት ከወረዳው 27 ኪሎ ሜትር እርቆ የሚገኝ ሲሆን በዚህ ትምህርት ቤት ከኮምፒውተር ከላብራቶሪ ጋር የማይተዋወቁ ተማሪዎች አሉ። እነዚህ ተማሪዎች የተሻለ ቴክኖሎጂ አማራጭ ካላቸው ተማሪዎች ጋር እኩል ተወዳዳሪና ተጠቃሚ ለማድረግ ከባለድርሻ አካላት ምን ይጠበቃል? እንደ ሚኒስቴር መስሪያ ቤቶ እየተሰራ ያለ ስራና ለወደፊት የተያዘ አቅጣጫ ካለ ቢብራራ ክቡር ሚኒስትር ያለውን የኢቫሉዌሽን ሲስተም ጥያቄዎቹ በትክክል ምን ያክል ተማሪዎችን ዲስክሪሚኔት ያደርጋሉ? ምን ያክል የተማሪዎችን ማወቅ መለካትን መሰረት አድርገው ነው የሚዘጋጁት? ቴስት ሪቴስትስ ይሰራሉ? እነዚህ እነዚህ ነገሮች ዩኒቨርሲቲዎች ላይ ያሉ የኤጁኬሽን እና ሜዥርመንት ባለሙያዎች ተጋብዘው ፋንዳሜንታል የሆነ ጥናት ተሰርቶ ይሄ ጉዳይ ሪቪዚት ቢደረግ የኢትዮጵያ መምህራን እየተከፈላቸው ያለ ደሞዝ ልጆቻቸውን አብልጠው እንዳያሩ ልጆቻቸውን እንዳያስተምሩ ልብስ እንዳይቀይሩ የሚያደርግ ነው። በእርግጥ ከዚህ በፊትም ተነስቶ በእርሶ በኩል ሲሰጥ የነበረው መንግስት ነው ይህን መሰረታዊ መፍትሄ ሊሰጠው የሚችል ሲሉ ሰምቻለሁ። ግን በሚኒስትሪው በኩልም ትግል ያስፈልገዋል። ዲሞራላይዝድ የሆነ መምህር ይዘን ሞቲቬትድ ሆኖ አስተምሮ ነገ በዓለም ደረጃ የሚወዳደሩ ልጆች ያፈራልናል ብለን ይፈጥርልናል ብለን መጠበቅ ያለብን አይመስለኝም። ስለዚህ ይህ ጉዳይ በደንብ በሚኒስትሪው በኩል ፑሽ ተደርጎ ካውንስል ኦፍ ሚኒስትር ስም ላይ በጀትም ሲያዝ በአግባቡ ማሻሻያ በጀት ተጠይቆ ወደኛ ይቅረብልን። በእኛ በኩል ደግሞ እንግዲህ ቤቱ ያጸድቃል አያጸድቀው የሚለውን ጉዳይ እና ያለው ትምህርት ላይ ያለን ስብራት በአንድ ጀምበር ይጠገናል የሚል እምነት እርግጥ የለኝም። ብዙ ልፋት ብዙ ጊዜ እንደሚወስድ አምናለሁ። ሆኖም ግን ክቡር ሚኒስትሩ ባቀረቡት ሪፖርት ላይ አሁንም ድረስ የተፈጥሮ ሳይንስ ተፈታኞች ስምንት ነጥብ ስምንት ፐርሰንት ብቻ እንዳለፉ እና በማህበራዊ ሳይንስ ደግሞ ሁለት ነጥብ ሶስት ፐርሰንት ብቻ እንዳለፉ ነው የተገለጸው። እዚህ ጋር እኔ ጥያቄ ከቀረበው ሪፖርት እንደተረዳ ነው በብዙ ዘርፎች ብዙ ሪፎርሞች ተካሂደዋል፣ ብዙ ገንዘብ ወጪ ተደርገዋል፣ ብዙ ትምህርት ቤቶች በትምህርት ሚኒስቴሩም ሆነ በባለድርሻ አካላት ተገንብተዋልና ተመጣጣኝ ነው ወይ ኢንቨስት እያደረግን ያለ ነው እየዘረጋን ያለ ነው ኢንፍራስትራክቸርና እያገኘን ያለነው ውጤት በጣም ትልቅ ልዩነት ነው እዚህ ጋር የምታየውና ይሄንን ለማጠጋጋት እንደው በዚህ አይነት በዚህ ፐርስፔክቲቭ ውስጥ ታይቷል ወይ? እንደው ዝም ብለን ገንዘብ መዝራት በስልጠና መምህራን፣ ብዙ ዘርፎች ላይ ያ ውጤት ለማምጣት ነው የምንሰራው። አሁን ግን ምናልባት ለሶስተኛ ጊዜ ሄደንበታል፣ ተመሳሳይ ውጤት ነው እየተገኘ ያለው። ምናልባት ከኔ በፊት የተከበሩት ዶክተር ደሳለኝ ያነሱት ጥያቄን አጽንዖት ለመስጠት የፈተና አሰጣጣችን የተማሪዎቻችንን የልጆቻችንን ክህሎት ነው ወይስ ሚሞሪያቸውን ነው የምንፈተነው? እውቀታቸውን ምንድን ነው አንደርስታንድ ያደረጉት የተረዱት፣ ያወቁትን ነው ወይስ ምንድን ነው የሸመደዱት? እኔ ምናልባት እዛ ጋም መፈተሽ ያለበት ነገር እንዳለ ይሰማኛል። በትምህርት ለትውልድ በርካታ ስራዎች የተሰራበትን ሁኔታ እንዳለ ያሳያል። ልዩ ፍላጎት ያላቸው ተማሪዎችን በዚህ በትምህርት ለትውልድ ንቅናቄ ውስጥ ምን ያህል ተጠቃሚ ተደረጉ ከዚህ አንፃር ሪፖርቱ ተካቶ ቢቀርብ የተሻለ ስለሚሆን እዚህ ላይ የተሰራ ነገር ካለ ተጨማሪ ነገር ቢሰራ ትኩረት ለምን መስጠት አልቻላችሁም? የሚለው አንደኛው ጥያቄ ነው። ሁለተኛው ጥያቄ ሴት የትምህርት አመራሮችን ከአንደኛ ደረጃ እስከ ከፍተኛ ትምህርት መዋቅር ውስጥ ባለው ብዛታቸውን ከማሳደግና ያሉትንም ከማብቃት አንጻር የትምህርት ሴክተር የሴት አመራሮች መፍለቂያ እንዲሆን በማድረግ ረገድ ምን እየሰራችሁ ነው? የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት የሀገሪቱን የትምህርት ጥራት በቀጣይነት ለማረጋገጥና ውጤታማ ለማድረግ ሁለንተናዊ ጥረት እየተደረገ መሆኑን ገልጸዋል። ሁሉንም የሁለተኛ ደረጃ ትምህርት መምህራን በዚህ ዓመት አሰልጥነን እንጨርሳለን። አትሊስት የመጀመሪያ ዙር የምናደርገውን ማሰልጥን አሚዛት ኳይት ሲግኒፊካንት ሶ መቶ ፐርሰንት እንገባለን ማለት ነው ከሰላሳ ፐርሰንት። ያም ግን በቂ አይደለም። መሰጠት ያለበት ስልጠና አንዴ ብቻ ሳይሆን ተከታታይ የሆነ ስልጠና ይፈልጋል። በጣም ብዙ ነገሩ ነው የተበላሸው የትምህርት ስርዓቱና ያንን ለማስተካከል እንደዚህ እንደው በቀላሉ በክረምት የተወሰነ እንትን ሰጥተን ምንወጣው አይደል? አዎ። በክረምት ስልጠና ዘንድሮ ያደረግነው ከሌላ ጊዜው የሚለየው እንዲሰለጡ የፈለግነው በሚያስተምሩት ትምህርት ነው። ዘንድሮ ደግሞ የመረጥ ነው፣ ባለፈው ክረምት የሰጠነው ዋና ዋና ኮር ትምህርቶች በሚባሉት ከቋንቋ እንግሊዘኛ፣ ሂሳብ ኬሚስትሪ ባዮሎጂ፣ እነህ መሰረታዊ የሚባሉ ትምህርቶች ላይ ያለውን የመምህራን ብቃት ከፍ ማድረግ ነው። አሁን በቀሩት ትምህርት ቤቶች ነው በዚህ ዓመት የምንሰጠው። እሱን ካደረግን ትንሽም ሳይን እያየን ነው። ለመምህራን የምንሰጠው ደሞዝ በቂ ነው ወይ? በምንም አይነት በቂ ነው ብለን አናም። ለመምህራን ግን ብቻ አይደለም በቂ ደሞዝ የማንከፍለው፣ ለሁሉም የመንግስት ሰራተኛ የሚከፈለው ደሞዝ በጣም በጣም ዝቅተኛ ነው። በአጠቃላይ ይሄ ሲቪል ሰርቪሱን ቢኮዝ እንደምታውቁት መምህራንም በሲቪል ሰርቪስ ማዕቀፍ ውስጥ ነው ያሉ። የደሞዝ ደረጃቸው ሁሉ የሚወሰነው በትምህርት ሚኒስቴር አይደለም፣ በሲቪል ሰርቪስ እስኬል መሰረት። የዩኒቨርሲቲ መምህራን እንኳን በዩኒቨርሲቲ የተለየ እስኬል አልወጣለትም። ደሞዝ ላሻሽል እንኳን ብትል፣ ሆል ሲቪል ሰርቪስ ካላሻሻል ወይንም ደግሞ ሴፓሬት ካላደረክ ትምህርት ላይ የተሳተፉትን ሰዎች በሌላ በኩል በፊስካል እንትን በኩል የሚመጣብህ ጫና በጣም ከባድ ይሆናል። ትምህርትን ወይም መምህርነትን ተመልሰን የተከበረ ሙያ እናድርገው። የተከበረ ሙያ ማድረግ ማለት እኔ በምንም መመዘኛ የትም ሀገር በደሞዝ ሂሳብ ካያችሁት፣ በሚገርም ደረጃ መምህራን የሚያገኙት ደሞዝ ከሌላው እንትን ያነሰ ነው። ከምንም ሙያ በላይ ትምህርትን አስተማሪነትን የመሰለ ሳትስፋክተሪ ስራ አለ ብዬ አለ ልክ አስተማሪ ሆኝ እየተቸገሩ ግን አይሆንም ልጄን ምን እያሉ እያሰቡ አይደለም። ሀብታም ለመሆን አይቻልም። ግን በቂ ደሞዝ ተከፍሏቸው ራሳቸውና ቤተሰቦቻቸውን ማኖር የሚችሉ ማድረግ አስፈላጊ ከጥቂት ዓመታት በፊት የነበረው የትምህርት ስርዓቱ ስብራት አሉታዊ ተጽዕኖ አሳድሯል ያሉት ፕሮፌሰር ብርሃኑ ነጋ፣ ችግሩን አይተን ለመቅረፍ ጥረት ካደረግንና ተማሪዎችም ጠንክረው ትምህርታቸውን ከተከታተሉ መፍትሄው ቀላል መሆኑን ነው ያስረዱት። በትምህርት ስርዓታችን ውስጥ የደረሰው ትልቁ በደል ሳናስተምር በአቋራጭ ልጆቻችን ያልፋሉ ብለን የሰራ ነው በሽታ ነው። ለረጅም ዓመታት የሰራ ነው በሽታ ይሄ ገና የመጀመሪያው ፈተና ሲወጣ ያለ ነው። የሁላችንም የጋራ ሬስፖንሲቢሊቲ ነው፣ የወላጆች ነው። ቢኮዝ ኢን ሰም ፕሌስስ ወላጆች ገንዘብ እያዋጡ ለፈታኞች ግቦ እየሰጡ እንዲያሳልፉላቸው ሲያደርጉ ነበር። የክልል የፖለቲካ መስተዳደር እንትኖች ውጤት ነው። ዋይ ቢኮዝ የክልል የፖለቲካ መስተዳደሮች የነሱ ብሔሮር ምናምን ክልል ሰው ያልፋል ብለው ፈተና እየሰረቁ ሲሰጧቸው የነበረ የመምህራን ችግር ነው። ቢኮዝ መምህራን ዋና አሰራቂዎች ነበሩ ፎር አ ሎንግ ታይም። መሰረታዊ የሆነ በማህበረሰብ ደረጃ እየደረሰብን የሞራል ክስረት ውጤት ነው። በማህበረሰብ ደረጃ ከታወቀ በኋላ አክቹሊ መፍትሄው ከባድ አይደለም። ሲሪየስሊ ማስተማር ነው። ሲሪየስሊ መከታተል ነው። ተማሪዎች እንዲማሩ ማድረግ። በቃ ከአሁን በኋላ ስርቆት የለም ብሎ ሲያስብ ተማሪ የሚያደርገው ማጥናት ይጀምራል። እስኪ በየክልላችሁ በምትሄዱበት የወከላችሁትን ህዝብ ለማነጋገር በምትሄዱበት ጠይቁ። ምን የተለየ ነገር አለ ብትሉ የሚነግሯችሁ አሁን ትምህርት ቤቶች ውስጥ ላይብረሪ የሚገባ ተማሪ በክፉኛ ጨምሯል። አሁን ወላጅ ስለ ልጆቹ ትምህርት መጠየቅ ጀምሯል። በመንግስትና በግል ትምህርት ቤቶች አሁን ባለው ነባራዊ ሁኔታ እየተሰጠ ያለው ፍትሐዊ ያልሆነ የትምህርት አሰጣጥ እንደ ሀገር ሌላ ተጨማሪ ችግር ይዞ ይመጣል የሚል ስጋታቸውን ለምክር ቤቱ በአጽንኦት የገለጹት የትምህርት ሚኒስትሩ የመንግስት ትምህርት ቤቶችን ለማብቃት ጥረት እየተደረገ ነው ብለዋል። እንደ አገር ችግር ውስጥ ኢንደ ሎንግረን ይከተናል ብዬ ከማስባቸው በሰዎች መካከል ያለ ልዩነት ትልቁ ልዩነት በትምህርት ላይ የምንሰጠው ልዩነት እዚህ አገር ትምህርት ችግር ያለው የትምህርት ኢኒኳሊቲ ያለው ያለው በክልልና በአካባቢ አይደለም፣ በገጠርና በከተማ እንኳን አይደለም። በአብዛኛው በሀብታምና በደሃ መካከል ያለን። የሀብታም ልጆች የተሻለ ቦታ ብዙ ገንዘብ እየከፈሉ ያስተምራሉ። የድሃ ልጆች መንግስት ትምህርት ቤቶች ውስጥ ቁጭ ብለዋል። ለድሃ ትምህርት ቤት ተማሪዎች ፖሊሲ እናወጣለን። እቃ የለንም፣ ማስተማሪያ እቃ የለንም፣ ላቦራቶሪ የለንም። እነኝም ተወዳደሩ እንላለን። እኔ ይሄ ነገር አደገኛ ነገር ነው ሪሊ። በህብረተሰባችን መካከል አሁን ይሄ ሰላሳ ዓመት አርባ ዓመት ኖርና አይደለም በአካባቢ ምናምን አሁን የትኛውንም አካባቢ ሀብታምና እንትን ብትወስዱ ልጆቹን የግል ትምህርት ቤት ነው የሚያስተምሩ። የመንግስት ባለስልጣን ብትወስዱ የግል ትምህርት ቤት ነው የሚያስተምሩ። የተነጣው ደሃ ነው፣ መንግስት ትምህርት ቤት እያስተማረ ያለው እሱ ነው እየተጎዳ ያለው። እሱ ደግሞ ለአገራችን መጥፎ ነው ነው ምንለው። ስለዚህ ነው አሁን ዋናው ኮንሰንትሬሽናችን የመንግስት ትምህርት ቤቶችን ማብቃትና እያንዳንዱ የኢትዮጵያ ልጅ እኩል እድል በተቻለ መጠን እኩል እድል እንዲያገኝ ማለት። በምክር ቤቱ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ ዶክተር ነገሪ ሌንጮ የትምህርት ሚኒስቴር ያቀረበውን ሪፖርት አስመልክቶ አጠቃላይ ግብረ መልስ ያቀረቡ ሲሆን በቀጣይ ትኩረት የሚሹ ተግባራትን ለይተው አመላክተዋል። የመንግስት አገልግሎትና አሳደር ወይ ደግሞ የሲቪል ሰርቪስ ማሻሻያ ሪፎርም በተመለከተ በዌቭ አንድ ወይ ደግሞ መጀመሪያ ዙር ተለይቶ ከሚተገብሩ የፌደራል ተቋማት መካከል አንዱ ትምህርት ሚኒስቴር በመሆኑ ይሄንን ትኩረት ሰጥቶ የእቅድ እንዲሁም ደግሞ የአፈጻጸም ሪፖርት አካል በማድረግ ተጠናክሮ እንዲቀጥል ማድረግ ያስፈልጋል። ከሚኒስቴር መስሪያ ቤቱ ጀምሮ የከፍተኛ ትምህርት ተቋማት እንዲሁም ደግሞ አጠቃላይ ትምህርት ተቋማትም ጭምር አመራሩ፣ አሰራሩ ሁሉ የአስተዳደር ሰራተኛ፣ የአካዳሚክ ሰራተኛ በዚህ ሪፎርም መሰረት ብቃትን መሰረት ያደረገ እንዲሁም ደግሞ ብዛውነትንና አካታችነትን ያረጋገጠ ነፃ እና ገለልተኛ ተቋማት መልካም መስተዳደር የሰፈኑበት እንዲሆኑ ይሄ በትኩረት መሰራት እንዳለባቸው በቋሚ ኮሚቴው ተለይተዋል። በሁለተኛ ደረጃ የትምህርት ጥራትን ከማሻሻል አኳያ የተጀመሩ የሪፎርም ስራዎች ውጤት እያስገኙ እንደሆነ ይታወቃል። በተለይም ደግሞ አሁን የተጀመረው የመምህራን እና የትምህርት አመራሮች ስልጠና ለሁሉም የሁለተኛ ደረጃ ትምህርት ቤቶች መምህራን እና እንዲሁም ደግሞ የትምህርት አመራሮች በቀጣይነት እንድሰጥ ከዚያም ባሻገር ደግሞ በሁሉም የትምህርት እርከኖች እስከ አጠቃላይ ትምህርት ወይ ደግሞ አንደኛ ደረጃ ወረድ ብሎም እንዲሰጥ የበኩላቸውን ጥረት ማድረግ አለባቸው የሚል ተቀምጠዋል። ከዚሁ ጋር በተያያዘ የመጽሐፍት ስርጭት፣ የትምህርት ግብዓቶች ተደራሽ ያልሆኑባቸው ብዙ አሉ። የትምህርት ግብዓቶች በምንልበት ጊዜ ለምሳሌ ኮምፒውተር አይሲቲን በቲዮሪ ብቻ የሚማሩበት ኮምፒውተር አይቶ የማያውቁ እንዲሁም ደግሞ ትምህርት ቤቶቹ ደረጃቸው ዝቅተኛ በመሆኑ በተለይ በገጠር አካባቢ ኤሌክትሪክሲቲ የሌላቸው ወይ ደግሞ የመብራት አቅርቦት የሌላቸው፣ ንጹሕ ውሃ የሌላቸው ትምህርት ቤቶች ብዙ ናቸው። እንዲሁም ደግሞ የመንገድ አክሰስ እንኳን የሌላቸው ብዙ ትምህርት ቤቶች አሉ። በእንደዚህ አይነት ትምህርት ቤቶች ውስጥ የሚያስተምሩት መምህራን የምማሩትም ተማሪዎች ጥራት ያለው ትምህርት ቤት ትምህርት ያገኛሉ ብለን ማሰብ አስቸጋሪ በመሆኑ ትምህርት ቤቶቻችን ንጹህ ውሃ እንዲያገኙ እንዲሁም ደግሞ የመብራት ኃይል አቅርቦት እንዲያገኙ ትምህርት ቤቶች በሚገነቡበት ጊዜ በትምህርት ሚኒስቴር የሚሆን በሌሎች አካላት እነዚህ ዋና መሆናቸው ታውቆ በትምህርት ሚኒስቴር ብቻ ሳይሆን በሚመለከታቸው የክልልና የፌዴራል ተቋማት ትምህርት ቤቶቻችን ደረጃቸውን የጠበቁ እንዲሆኑ መስራት እንደሚገባ ነው። ከመምህራን ጋር በተያያዘ ከዚሁ ጋር በማያያስ ማንሳት የምንፈልገው የመምህራን እጥረትን ችግር ለመፍታት አሁን የሚሰጠው ስልጠና እንዳለ ሆኖ የክረምት ትምህርት ከዚህ በፊት ይሰጥ የነበረው በተለያዩ ምክንያቶች አሁን ቆሟል። ወደፊት ደረጃቸውን እንዲያሳድጉ ትኩረት ተሰጥቶ ብሰራና መምህራን የሚፈልጉ ጠቅም ያላቸው ቢማሩ የዚህን ችግርም መፍታት እንደሚቻል ነው በቋሚ ኮሚቴው የተለየው ማለት ነው። በቀጣይነት በተፈጥሮና ሰው ሰራሽ ችግሮች ምክንያት ወደ ትምህርት ቤት ያልመጡ ተማሪዎች በቀጣይ ወደ ትምህርት የሚመለሱበትና ትምህርታቸውን እንዲከታተሉ ማድረግ የሚቻልበትን ሁኔታ ተግባራዊ ለማድረግ በትኩረት መስራት ይገባል። የትምህርት ምገባ ፕሮግራም ዘርፈ ብዙ ጠቀሜታ ያለው በመሆኑ በሁሉም አካባቢዎች በተጠናከረ መልኩ እንዲቀጥል ለማድረግና ተቋማዊ በሆነ መንገድ በዘላቂነት መፈጸም የሚያስችል የአሰራር ስርዓት በመዘርጋት ተጠናክሮ ሊሰራ ይገባል። በዩኒቨርሲቲዎች ስር ያሉ የማስተማሪያ የሬፈረል ሆስፒታሎችን በተመለከተ ቅድምም ተነስቷል። በተደጋጋሚ የምነሳ ችግር ነው። ቋሚ ኮሚቴው የክትትልና ቁጥጥር ስራውን በሚሰራበት ጊዜ እንደ ትልቅ ችግር የሚነሳ ነው። እነዚህ ሆስፒታሎች የጥቁር አንበሳን ጨምሮ በየአካባቢ ያሉት ለአካባቢው ሕዝብ እንደ እድል የሚቆጠሩ ናቸው እንጂ እንደ ሸክም ወይ ደግሞ እንደ ችግር የሚታዩ አይደለም። አሁንም ቋሚ ኮሚቴው እነዚህ ሆስፒታሎች አቅማቸው የሚፈልጉት በጀትና ግብአት እንዲሟላላቸውና በስፋት በአንድ በኩል ጥናትና ምርምር ትምህርትም እየሰጡ ለአካባቢው ለብዙ ማህበረሰብ ደግሞ የሚሰጡት አገልግሎት ተጠናክሮ እንዲቀጥል የሚል የትኩረት አቅጣጫ ነው።